ትልቁ ጦርነት ተጀመረ። ጽናት ስህተት ፈጸመች። ጋሽ ግርማ የማይጋፈጡት ትልቅ አደጋ ውስጥ ገቡ። በጣም ያሳዝናል። እንግዲህ ጽናት ይህ ናትና አይል ግርማ የሚባለው ል ለመሥሪያ ቤት እንዲቀጠር ሲመጣ ጋሽ ግርማ በጣም እንደደነገጡ ሁላችንም አይተነዋል። ስለሚተዋወቁም ሰላምታ አቅርቦላት ነበር። ይህ ነገር በጣም አስደነገታቸው፣ ጭንቀት ውስጥ ከተታቸው። ሆኖም ግን በተደጋጋሚ ጽናትን እባክሽ ሴት ለመቀጠር ነው ምፈልገው ወንድ አልፈልግም እያሉ ምክንያት ቢፈጥሩባትም እሷ ልትቀበል አልቻለችም። አባዬ ምን ማለትህ ነው? ለምንድን ነው እሱን እንደዚህ የምትለው? ጥሩ ውጤት ያለው እኮ እሱ ነው ስትላቸውም ይህን ከማንም እየለቃቀመ የሚያመጡትን ውጤታት በኝ ብለው ምክንያትም ቢፈጥሩ በፍጹ ማለቻቸው ምንድን ነው ግን ከሁለታችሁ ያለ ችግር አለ እንዴ? ስትል ብጠይቃቸው ጋሽ ግርማ ግን ይህንን ድብቅ ሚስጥር ለመናገር ፈቃደኛ አልነበሩም። ግን መቼም ያላሰቡትና ነገር ነው የተከሰተባቸው። እንግዲህ በሮማን አማካኝነት ከጋሽ ግርማ ይድረስ እንጂ ናትናኢል ከጋሽ ግርማ ጋር የሚያወራርደው ሂሳብ አለው በሚያሳዝን ሁኔታ ማለት ነው። ምንድን ነው የሚለውን ደግሞ አብረን እናያለን። ሰላም ወደ ቻና ላይ ተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻና ላይ አዲስ የሆናችሁ ሰብስክራይ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። ነባሮቹም እንደምታበረታቱኝ ከልብ ነው አመሰግናችሁ እንግዲህ በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርቲ ዘንላችሁ መተናል ናትናኤል ግርማ ማን ነው ይላል። መጀመሪያ ላይ እንግዲህ ናትናኤል ግርማ ለጽናት ሂዶ የአንቺ አባት መልካም ነው የኔ አባት ክፉ ነው ሲል ጠየቃትን ጥያቄ፣ ለምን የሆነ አባትህ ክፉ የሆነብህ ስትል ስትጠይቀው አብረን እንጠይቀዋለን ነበር ያለው ማንነው አባቱ? እውነተኛ አባቱ ጋሽ ግርማ ነው። ሆኖም ግን በሱም ብዙ ስቃይ ያሰቃየውና ዛሬ የናት ናይል እናት በህመም እየተሰቃየች ለዛ የዳረጋት ጋሽ ግርማ እንደሆነ ነው። አሁን ዞሮ ዞሮ በሮማን አማካኝነትም ቢሆን ከገባ በኋላ መስሪያ ቤት ግን ገብቶ እንዲቀጠር ባለመፈለጋቸው ቢጥሩም ጽናት ግን ባልገባት መንገድ እዛ መስሪያ ቤት ውስጥ አስገብተው ነበር። የሚፈልገውን ፋይሎች አውጥቶ ከሄደ በኋላ ግን ተመልሶ እዚህ መስሪያ ቤት አባት ፈቃደኛ አይደሉም እና አልሰራም ነው ያላት። በፍጹም አባዬን አሳምነዋለሁ፣ ትሰራለ፣ ከአንተ ውጭ ማንም የተሻለ አናገኝም ስትል እሷም ትከራከረዋለች። እሱ ግን የሚፈልገውን ነገሮች ካሱጣ አውጥቶ ከሄደ በኋላ በውጭ ሆኖ አባቱን ለመበቀል ያደረገው ነገር ነው። እንግዲህ መጀመሪያም ሮማና ስታገናኘው አንተን ጊዜ ስል ነገር ላይ እንደምንም ብለፈጽም አምሳ ፐርሰንት ለአንተ አምሳ ፐርሰንት ለእኔ እንካፈላለን ስትለው ድርጅቱን ወደ ስምህ ካዞርክ በኋላ ስትለው ግን አንቺ ምን ስለሰራሽ ነው አምሳ ፐርሰንቱን ምሰጥሽ ሲል ነበር የጠየቃት እንዴ ገና ከወደፊት የማደርስህ ምኔ ነኝ፣ ከዚህ የሚያደረስኩህ እኔ ነኝ አለች። ወይዘሮ ሩማና እንግዲህ ከጋሽ ግርማና ከናትናኤል ጋር ያለውን ግንኙነት ጠንቅቃ ታውቃለች። ለናትናኤልም ከሀብቱ የሚገባው መሆኑን ስለምታውቅ ነው። ከዛም በኋላ ለማንኛውም ጎብዝ ብላ ነበረ እያጀገነችው እስከፈለገው ደረጃ ድረስ ደርሶ ፋይሉን ይዞ ከወጣ መረጃዎችን ከይዞ ከወጣ በኋላ ግን እዛ መስሪያ ቤት መቀጠር እንደማይፈልግ ቢያስገድዳትም ጽናት ግን አልተረዳችውም። አሁን ባቢ፣ እንግዲህ እዛ መስሪያ ቤት ውስጥ እንዲቀጠር አድርገዋል። ያ ናትናኤል በእርግጥ መቀጠሩን አይፈልገውም። ይህንም ሳይፈጠር በፊት ጋሽ ግርማ አግኝተውት ምን እንደሚፈልግና ምን እንደፈለገ ሊገላገሉ ፈልገው ቢጠይቁት ወደ ቤቱ አምርተው ነበር። ቤቱ በር ላይ ሲደርስ ግን ከወደኋላው ትካሻውን ነካ አድርጎ፣ ምን ፈልገህ መጣህ ነበር ያለው ናትናኤል። ጋሽ ግርማም ፍጠጥ ብለው፣ እባክህ እንደራደር። አሁን ያለውን ነገር ነገረን። ችግርን እረፍዶብሃል አባዬ የሚሆን ነገር አይደለም። እስከ ዛሬ የበደልከኝም በደል ሁሉ ዛሬ ግን እኔ ለዚህ በቀል ደርሻለሁ አድጌያለሁ። በእናቴ ላይም ሆነ በእኔ ላይ ያደረከውን ነገር እኔው ራሴ እፋን ለመሃለሁ ስትወድ በውዴታ ሳትወድ በግዳጅ እንግዲህ እንታያለን ሲል ፎከረ። ጋሽ ግርማ ጭንቀትና ሀሳብ ውስጥ ገቡ። ሁለተኛ የማያስቡት ነገር ግን ይህ ድርጅት ምን አይነት ድርጅት ነው? ከጽናትናት እስከ ትዝታ ከትዝታ እስከ ፍቅሩ ከፍቅሩ እስከ ጋሽ ተስፋይ ከጋሽ ተስፋይ እስከ ራሄል ከራሄል እስከ ሩማና ከሩማና እስከ ናትናኤል፣ ይህን ሁሉ ችግር ተሸክሞ የሚጓዝ ድርጅት ይህን ሁሉ ነገር እየተስተናገደ የሚሄድ ነገር በጣም የሚገርም ነው፣ ቆም ብለን ስናስበው። እንግዲህ አሁን ደግሞ ወይዘሮ ሩማና እንግዲህ ጮቤ እየረገጠ እየዘፋፈነች ነበረ። ምን ነው ዛሬ ተዘፋፍኛለሽ? እያለች ጽናት ስትላት ደስ ብሎኛል፣ ያሰብኩት ነገር ተደስቼ ልደርስበት ትንሽ ነገር ስለቀረኝ ነው። አረባክሽ ማዬ አለቻት። አዎ ግብ ልደርስ ነው እንግዲህ አለች። አሁንም በራሄል ያጣችውን ነገር ደግሞ በናትናኤል እንደምታገኘው ሙሉ ለሙሉ ተማምና ሆኖም ግን አሁን ጋሽ ግርማ ለጽናትም አለመንገራቸው ከጽናት ጋራ ሌላ ችግር እንደሚፈጥርባቸው። አባዬ ከዚህ በኋላ አንድ ነገር ሲፈጠር ከመፈጠሩ በፊት ለእኔ አማክረኝ ያለችው ነገር አለ። ሆኖም ግን እሷ ነች አሁን ይሄን ነገር ያበላሸችው፣ ተይ ቢሏት አልሰማ ያለ ነው። አንዳንድ ግን ጊዜ ወላጆቻችን አንድ ነገርን ከኛ የተሻለ አስተሳሰብ አላቸው። ቆም ብለን እነሱ የሚሉትን ብንሰማቸው እኛ ከመጸጸት እንድናለን። አሁን ጋሽ ግርማ ጽናት ያን ነገር ተቀብ- ሳታስገድድ እሺ ብላ ወጣላቸው። እራሳቸው በሄዱበት መንገድ ናትናኤል ቢመጣባቸው ምንም አይቆጫቸውም። አሁን ግን ጽናት ተይ አያስፈልግም፣ ይሄ ሰውዬ እዚህ ሰውዬ አይገባም እያሏት ሲሉ፣ ግን እሷ ደግሞ በፍጹም ይገባል እያለች እንግዲህ ደግሞ እስኪ ቆይ ደግሞ ሁለት ሶስት ማስታወቂያ የተከታትለው የሚመጡ ሰዎችን እናማርጥበት እንኳ እያሉ ጊዜ እንዲሰጣቸው ቢጠይቋት እንኳ ጊዜ አልሰጠቻቸውም። ምክንያቱም በዚህ ሌላ ተቀጣሪ ይመጣል በሚልበት መካከል ላይ ምናልባት ናትና አይልን አግኝቼ አንድ መፍትሄ ያገኛለሁ ብለው አስበው ነበር። ቁና ቁና ይተነፍሳሉ፣ ለአበታቸው በጭንቅላታቸው ይገለበጣል። አየር መውሰድ አለብኝ ብለው ወጣ ብለው ነበር። አየርም ወስደው ከቢሮም ተቀምጠው ያን ፋይል ሲያመጣላቸው አልቀበልህም ሲሉት እንደምትጠራኝ እርግጠኛ ነኝ ያለውን ማስታወስ ጀመሩ። በምንድን ነው እርግጠኛ የሆነው ብላችሁ ስታሰቡ አባቱ እንደሆነ ስላወቀ ቢፈልግ በወዶ ሳይፈልግ ተገዶ እንደሚቀበለው የአባትነቱን ሀቅ ስላለበት ፈልጎ እንደሆነ እንደዛ ብሎ ሙሉ ለሙሉ መቶ ፐርሰንት መልስቼ እንደምትጠሩኝ እርግጠኛ ነኝ እዚሁ ፋይሌ ይቀመጥ ብሎ ሄደበት፣ ምክንያት ለዛ ነው። እሳቸው ግን ሁሉ ነገር ግራ ተጋብቷቸው በጭንቀት ነበሩ። እንደውም ባቢ እዛ መስሪያ ቤት መቀጠር እፈልጋለሁ ሲላቸው ደስተኛ ሆኑ። እሱን ለማስቀጠር ግን ጽና ቀድማ ወስዳ ማስገባቷንና ያ መረጃ ከሳቸው መውጣቱን አላወቁም ነበር። ያ መረጃን ግን አጅሬ ናትና ኢላጥ አድርጎ ከሄደ በኋላ ነው እንግዲህ አልችልም እዚህ መስሪያ ቤት መቀጠር ብሎ ያላቸው ይህ ነው ቁጭት የከተተባቸው። አንዳንድ ጊዜ የምንሰራቸው ስራዎች ለጊዜውና ብንደብቃቸው ጊዜያቸውን ጠብቀው ግን እውነታ ሲወጡ ያስደሰቱንን ያክል እንደሚያስጨንቁን ያየንበት ነው። ጋሽ ግርማም እንግዲህ በጊዜው እየፈጸሙበት መቼም መጥተው ዙረው አይጠይቁኝም የሚል ነበር። ጊዜን ጊዜ ወልዶት ግን ዛሬ እሱ ከፊታቸው መቶ እንደዚህ ሲጠይቃቸው፣ ግራ ተጋብተዋል። ጽናት መልሳ ደስታዋን ሳትጨርስ በአባቷ ችግር ውስጥ መልሳ ተከተተች። መቼ ነው እሷ ሳቋዋን ለዘላለም ወደፊት እየሳቀች እና ሌላ ህይወትን እየመሰረተች የምታየው? ስንል ከባድ ነው። ብሌንም እንግዲህ እናቷ ብትለያያትም በፍጹም ከንሱ መለያየት የለብኝም ስትል እንግዲህ ከሱ ጋ ቀጥላለች። እሱም እንግዲህ የናትናኤል ወንድም ሆኖ መገኘቱ ደግሞ የሚገርም ነው። ግን ይህ ምናልባት የእናቱ ልጅ የእናት ናይል ሊሆን ይችላል፣ እንጂ ወይንስ ስሙን ቀይሮ ነው ሮቤልስ የተዋወቃቸው። ከባድ ነገር መጣ። ሮቤል የእሱ ወንድም ከሆነ እንግዲህ የጽናትም ወንድም ሆኖ ሊመጣ ነው ማለት ነው። ወይንስ ለናታይል የእናቱ ልጅ ሊሆን ይችል ይሆናል። በጣም አሳሳቢና የተወሳሰበ ታሪክ ወደፊት ልናይ ነው እንግዲህ አሁን እንግዲህ ጋሽ ግርማ ያላቸው እድል እንግዲህ አንድም አምኖ ልጃቸውን ማካፈል ማስገባት፣ ያለበለዚያ ደግሞ እንግዲህ የሚመጣውን ነገር መቀበል ነው። እሱም ለበቀል እንደመጣ ተናግሯል። በእናቴ የመጣ በቀል መቼም አልተወውም ብሏል። ቅርብ ነው እናታችንን የምናሳክምበት ሮቤል እኔ ጨርሻለሁ ብሎ ሙሉ ለሙሉ የተናገረበት ቃል እንግዲህ ንብረቱን ያባቱን ሀብት እንደሚያገኝና እንደሚካፈልም ስላመነው ነው። በጣም ይገርማል። ውደቻና ላይ ተከታታይ ስትከታተሉኝ ስለነበረ ከልብ አመሰግናለሁ። የዛሬውን በዚህ ተቋጭተዋል።